ሄና እውነት ያራዳ ልጅ ነው። ጥግ ድረስ ያራዳ ልጅ ነው። ለሱ የምትገባው አራዳ ችክ ነች። እና ዛሬ በጣም በጣም ከሚባለው በላይ አኩርቶኛል። የምሬን እምላችሁ የምር ይሄ ራሱ አንድ ቅማምዬን ማስከበር ይባላል። ቀዳማዊትን ማስከበር እኮ ነው። አስባችሁታል የሆነ ቦታ ለቅማምዬ የማይመጥና ሰው መቶ ሲከራክር አጉል ይሄ ሲለፋደድ ይሄ ለፍዳዳ ማለት ነው እና እና ይሄና ስም የሄና ስም ይከበርልኝ እያልኩ ነው። ይከበር። አንዳንድ ቦታ ላይ ባይጠራ ጥሩ ነው። ከዚህ በኋላ ቢከበር ጥሩ ነው። የሄና ስም ይከበር። ለሱ ምትመጥን ሴት ንግስት የሆነች ሴት መርጠን እንድራለን ለሄና ማለት ነው። ያራድዬ ልጅ አረ ዛሬ በጣም በጣም በጣም ይሄ ይሄ ዝም ብሎ እየመጣ የሚያለቃቅሰውን ሰውዬ ልክ ልኩን ነው የነገረው እኔ በጣም ነው ደስ ያለኝ ማለት ነው ሰላም እንዲቆያችሁ ውድና የተከበራችሁ የኒ ቻናል ተከታታዮች እንዴት ናችሁ አላችሁ ልኝ ትላላችሁ እኔ ምለው አንተ ራስን ተንከባክበክ በስነ ስርዓት ምግብ በልተ ያልጠገብክ እንዴት ነው አንተ ከሀይሚ ከብሩኬ በላይ ሀይሚን እንከባከባታል የምትለው ወሽመጤን ነው የበጠ እስከው አንተ ወሽመጤ ይበጠስና አማቼን ክብር ዝቅ ስላደረግ ነው። እንደውም ይህን ቪዲዮ መስራት የፈለግኩት እ መስራት አልፈለግኩም፣ አስጠልተኛ። ላይክ ራሱ አልፈልግም፣ ላይክ አልፈልግም በጭራሽ። ነገር ግን አማቼን ክብር ነክተሃል። ንግግርህ ጭራሽ ከብሩክ በላይ እኔ እንከባከባታለሁ። መንከባከብ ምን እንደሆነ አሳያለሁ። መጀመሪያ አንተ ራስን ተንከባከብ፣ ምግብ ብላ፣ ውሃ ጠጣ፣ በስነስርዓት እንቅልፍተኛ ይሄ የደረቀ የባህር ዛፍ እንጨት ይመስል ደርቆ እዚህ ያደርቀናል። ይቅር በለኝ መድኃኒ ያለም ይቅር በይ አደለ መድኃኒ ያለም ይቅር በለኝ። እነዚ ሰዎች፣ ይሄ ሰው ዘንድሮ ሊያጨልለን እምር ምንድን ነው ፍላጎትክ? ጭራሽ ከብሩኬ ነጥቄ እራሴ አድርጌ ያሳያችኋለሁ። ምናምን በጉራ እኮ አይደለም አባቴ፣ በጉራ አይደለም። በጉራ ማ እኮ እኛ ምንጎርራለን ያው አድርጎ አሳግቶ በተግባር ማሳየት እንጂ፣ ይሄ በጉራ በወሬ ማኛም እኮ እናወራለን። ወሬ እኮ ማንም ሰው ያወራል። ነገር ግን በተግባር አድርጎ ማሳየት ነው ዋናው፣ ዋናው ኢምፖርታንቱ። ዝም ብሎ እየመጣ ያዝገናል እንዴ! ማን ስለሆንክ ምን ስለሆንክ ነው አንተ ከብሩክ ነጥቅ ሀይሚን የግል የምታደርግ? ይሄ ራሱ ድፍረት ነው። ይሄ ድፍረት ነው። ወሽመጣችን እየቆረጥከው ነው። በጣም በጣም፣ ይሄ ድፍረት ነው። መስመር ቀይ መስመር እየሳትክ ነው። ተከበር ብለናል፣ ተከበር? ብትከበር ጥሩ ነው። እንዴት እንዴት ነው የሚያደርግ አንተ፣ ወግድ። ጭራሽ ፍጼ ፍጼማ እኮ ዘሮት እኮ ነው ሄደው ቤተሰብ፣ ፍጼ ዘሮት ነው ሄደው አንበሳ። አሁን ሄናን ደሞ መጣ ሄና፣ ስታስበው ዝም ብሎ እንዳንተ እንዲ ጅላጅላ አደረግካ እንዴ፣ እንዲሁም ይሄ ነገር ያናድደኛል ያለ ሂዴ ራስ አታደርጋትም ነው ያለክ? አገር ሰፈር አሳየ ቤታቸውን አሳየኝ ምናምን ነገር፣ ማን ስለሆንህ ነው የሚያሳይ ሄና? ማን ስለሆንክ አይክ? ሄናማ ምርጥ ነው። ምርጥነቱ ምን ጋ ነው? ለጓደኛው ለብሩክ ያለው ክብር አይክ። ለጓደኛውን መብት እንዴት እንደሚጠብቅ እንዴት እንደሚያከብር እንዴት ታማኝነቱን እንደሚያሳይ አይክ። ፍጼ ፍጼ ለጓደኛው ያለውን ክብር በስነስርዓት ነው ያሳየው። መተክ አፍህን ከፍታለሁ ስትል አፍህን ብሎ ዘግቶለት ዘርሮ ሄደ። ዛሬ ደግሞ ሄና ሊዘርርህ ነበረ። ብቻ ትግስተኛ ነው፣ ትግስቱን ጨርሰዋል። ትግስተኛ ነው ግን ጥሎ ሄዷል። ገፍቶክ ማለት ነው፣ ንግግር ስላልጣመው ስላልተዋጠለት እንዴ ምን ሆና ነው? እዚ ሀይሚ ራሴ ናት። የግል አደጋት አለው። ይህኔ ከብሩክ ከበላይ ነው። ምን ከባከባት እንዴት አርገ ነው? አንተ ሰው ልጅ እኮ ይህን ክብካቤ፣ ይሄ ሰው ራሱን ይንከባከባል እምትሉት ሊሆን አሌለ ወፈረ ሲል ራሱን ሲጠብቅ የሆነ ጀንትልማን ሲሆን ሴክስ ፓክ ምናምን ሲኖረው አንድ ወንድ ልጅ ዋው፣ ይሄ ልጅ ለራሱ ያቃል ይሄ ሰው ለራሱ ያውቃል። ራሱ እንዴት ነው የሚንከባከበው? ጠጉሩስ ምናምን አጠባበቁ ምናምን ትላለህ። አሁን ቀብራረው ይህ ሀይሚ ሸበላ እስቲ ብናየው፣ አስቡት እንግዲህ ራሱ እንዴት እንደሚጠብቅ ጠጉሩን። ሲፈልግ ይፈርዘዋል፣ ሲፈልግ ደግሞ ይበትነዋል። ፍሪዙን ምናምን ነገር በስነ ስርዓቱ ይስተካከለዋል። እንደገና ደግሞ የልብሱ ስታይል ምናምን። ይህን ዳክተር እኮ ነው አስባችሁታል። ቀብራራው ማለት ነው የሃይሚ ቀብራራ አስቡት እንግዲህ ከሃይሚ ቀብራራ ጋራ ከአማቼ ጋር ራሱ ሊያወዳድር ይሄ ወሽመጡ የተበጠሰ ሰው እዚህ መጥቶ ወሽመጤን ይበጥሰዋል እኔ ለራሴ የመዳም ስራ ወሽመጤን በጥሶታል አንተ ደግሞ አትበጥስ እዚህ መጥተህ እዛ ሂድ የራስን ህይወት ኑር አይደል እዛ ሂድ ምን ሆነ አንተ እዛ አታለቃቅስ ቦታ አንፈልግ ምን ቦታ ጠፍቶብን እንዴ የት ከሄዳችሁ እናንተ ባልቴቶች ብሩኬ ላይ አይናችሁን የሰገሰጋችሁ ያው ሴት ሴት ሴት ብሎ ያናስን ይሄ ሴት ሴት እያለ እያላዘነ ነው። አታገቡትም? እንዴት እጣ አውጥታችሁ እዛ ጉሩብ መስርታችሁ ቁጭ ብላችሁ ብሩኬን ተመትጠባበቁ። እሄው መጣላችሁ፣ የሚመጥናችሁ ውሰዱና ገላግሉን። ብሩኬን ሸበላውን ለቀቅ አደርጉት። ለእህታችን ዋው አግቡ። አንዷ አንዷ ጆፌዋን ሄና ላይ ጥላለች። እናንተም አንድኛዋ ደግሞ ጆፌሽን እዚ ላይ እዚ ላይ አለቃቃሹ ምንቴ ላይ ጣይ እዛ ብሩኬ ብሩኬ ተምትግሩፕ መስርተሽ ፎቶ ይዘሽ ለጠፈሽ ከመዝበሪ ማለት ነው። እናንተ እን ሰው የማይወጣውን ዛፍ መንጠራራት የለበትም። ሊወጣ የሚችል እና ልታገኙት የምትችሉትን ሰው አፍቅሩ። ለዚህ ሰውዬ ደግሞ አንዷን ጥንፌ መዳር አለብን፣ ምክንያቱም እየመጣ አያላዝንብን ዝም ብሎ ሀይሚ ሀይሚ። ደግሞ የድፍረቱ ድፍረት የግሌ ነው ማረጋት፣ ከብሩክ ነጥቄ። እንዴት ከብሩክ በላይ ነው የምንከባከባት። ያላት ንግግሩ በጣም አናዶኛል። የምሬ ነው የምላችሁ፣ የምር ይሄ ራሱን ያልተንከባከበ እንዴት ነው ሰውን የሚንከባከበው? አንተ እንዴት ነው ራስን መጀመሪያ ሳትንከባከብ፣ እንዴት ነው ሰውን የምትንከባከበው? አንድ ቀን እንኳን እኮ ምግብ የበላህኩ አትመስልም። ሂድ፣ ስፖርት ስራ፣ ጥሩ ጥሩ ምግብ ብላ፣ መጀመሪያ ራስን ቴክ ኬር አድርግ። እንዴት ነው አሁን ዝመጣህ ልዕልቷን እንከባከባለሁ የምትለው? ወይኔ መድሃኔዓለም ወይኔ ዱላ ማጥራት የዚህ ጋ ወሽመጡን ነበር በጥሶ መጣል ምን አይነት ይንቀስ ነው ንቀት ነው ይሄ እግዚአብሔርን ይሄ ንቀት ነው ብሩክና ሀይሚ መልስ ልትሰጡበት ይገባል ይሄንን መልስ ስጡበት የምር እንዴ የማንንም ቅርሻት እየመጣ ዝ እንዲያቀረሽብን አንፈልግም ከዚህ በኋላ የምር የአንተንም ክብር የሚነካ የሀይሜንም ክብር የሚነካ ንግግር ማንም ሰው መጥቶ እንዲናገር አንፈልግም እኛ ስለምንወዳችሁ ያናድደናል ይሄ ንግግሩ እኔ በጣም ነው ያናደደኝ የምር እንዴ፣ ለምን ስነ ስርዓት አትዝም ሰውዬው? ሄና ደግሞ በድጋሚ አታገኙት። ይሄንን ሰው በቃ አታገኙት። ጥሩ ነገር አይደለም እየተናገረ ያለው። ከዚህ በላይ በድጋሚ ባታገኙት ጥሩ ነው። ምክንያቱም እዚህ ጋር የሀይሚና የብሩኬ ክብር ዝቅ እየተባለ እሱ እዛ ጋር ለመፈመስ ለመፈመስማ ቢሆን አለ እሺ ከዘስ ለመፈመስማ ብለን የምትጋጋጥ የልጅቷን ክብር ዝቅ እያደረግክ እዚ ጋር ያልሆነ ነገር የምትቀበጣጥረው እንዳንተ ደግሞ ሀይሚ ላይ ሀይሚ ላይ የተለፋደደ ሰው የለም። ያንተ በዛ፣ ከሁሉም ሰዎች በዛ በጣም አስጠላባ። አሁንማ ማለት ነው ዴ። አንተ እንዴ ክርስቶስን ውዶች፣ በጣም ገርሞኛል። እኔ ከብሩክ በላይ እንከባከባለሁ። ራሱን ተንከባክቦ ማያቅ እጅል ዳንተ ሂዳንተ ንርስም ም ይሄንንማ በአናቱ መትከል አለብኝ እኔ። የምር ይሄ በአናቱ መተከል አለበት። የምር ባገኘውማ የሆነ በጉርዳ ነበር አናቱን አድቅቅ የምጥልለት። ይሄንን ወሽመጡን በጥሶ መጣል እንዴ አንተ፣ ልትፈምስ ካልሆነ አይደለ? እሷ የራሷ ሰው አላት አሉክ አይደለ? የራሷ ሰው አላት የራሷ ህይወት አላት አሉክ። የራሷ ህይወትን ቢኖራት አይመለከተኝም፣ እኔ ይወዳታለሁ፣ ከብሩኬ ነጥቄ ራሴ አደርጋለሁ ምናምን። ወንድ ከሆንክ ሄደህ ሞክር። እዝ መተህ ካፍከን አትክፈትብን። ወንድ የሆነ ሰው እኮ በተግባሩ ያሳያል፣ አደለ? ፌስ ቱ ፌስ ገጥሞ ያናግራል። እነ ብሩኬ አዲስ አበባ ካልተመለሱ ቡታጅራ ውስጥ ነበሩ አደለ? ቡታጅራ በነበሩበት ሰዓት ለምን አላገኘውም? ብሩኬ ብሩኬ አላገኘውም ስለሚያንጠለጥልቅ እንደሚያንጠለጥልቅ ስለምታውቀው ነው። ያላገኘው እንጂ ልብ ቢኖርህ ኖሮ እውነት ይቺ የምታወራትን ቃል አትደግመውም ነበር። ከሱ ፊት እንደዚህ የምትቀበጣጥረውን እዚ ጋር በእያንዳንዱ ቤት እየዞርክ የምትቀበጣጥረው ከብሩኬ ቤት በጭራሽ እርግጠኛ ነኝ አትደግመውም፣ አትደግመውም። ዝም ብለህ ነው እዚጋ ይሄ ክፍተት ምናምን አገኙ ብለክ ማንም ምንም አያደርገኝም ምናምን። እነዚህ ልጆች ማለት ነው በእጃቸው ሰበብ እንዳትሆን ብለው እንጂ እነ ፍፄም ሆነ ማ እነ ሄና እውነት አንተ ማንጠልጠል አቅቷቸው እንዳይመስልክ። ግን በእጃቸው ሰበብ፣ በእጃችን ሰበብ ይሆንብናል ብለው ስላሰቡ ነው። አይ ቲንክ ዝም ያሉክ አንተ ግን ያሰብከው ምንም እንደማያደርጉ ነው። በጣም ተሳስተሃል። እና ይሄን ነገርህን ወደኋላ ብትተው የራስን ሰው ብትይዝ ጥሩ ነው። የሰውን ክብር የሚነካ ንግግር እየመጣ ባትናገር መልካም ነው። ዝምታምዝምት አንዳንድ ጊዜ ዝም ስንባል ፍራቻ የሚመስለን ሰዎች አለን። ኖ ኖ ኖ ዝምታ ነገርን በፍቅር ለማሸነፍ ነው። አንዳንድ ሰው ዝምታን የሚጠቀመው ምናልባት እ በፍቅር ነገሩን እናብርድ በማለት ነው እንጂ ፍራቻ አይደለም። ዝምታ እውነቱን ለመናገር ያክል እና ተከበር ሰውዬ የምር መከበር ጥሩ ነው።